ሴቶች እንጫ እኮ ነው የሚሉት። እኮ እዚህ በየቴሌቪዥኑ የሚታዩትን ሴቶች እኮ ነው። በጣም የሚገርመው ነገር አሁን ህዝቡ በተለይም አፖሎጂስት ክርስቲያን አፖሎጂስት ነን የሚሉት ታሪክንና መጽሐፍ ቅዱስን መሰረት አድርገው አይደለም እኮ የሚሞግቱን፣ ስሜታቸውን መሰረት አድርገው ነው የሚሞግቱን። ቴሌቪዥን ላይ በፓንትና በጡት ማስሪያ የምትወጣ አትሌት፣ ዝም ፊልም ሰሪ እንደዛ ተኳኩላና በልብስ ተሸላልማ ርቃማን የምትወጣ ሴት አይተው የሚሞግቱን ያ ክርስትና ፈቅዶላት አይደለም። ያ ጀማ ማወቅ አለባችሁ ታሪካችሁን ማወቅ አለባችሁ። መጽሐፋችሁን ማወቅ አለባችሁ። መጽሐፍ ቅዱስ ለሴት ልጅ የሚሰጠው ነገር ምንድን ነው? ኢቨን በኃጢአት ደረጃ በነገራችን ላይ የአዳምና የህዋን ኃጢአት እኮ እኩል አይደለም እኮ ያኔ ሰይጣኑ ያሳሳተራ ያሳሳሳት ህዋንን ነው። እንደ እስልምና በኃጢአት ደረጃ አዳምም ህዋንም አጥፍተዋል፣ እኩል ነው። እኩል አጥፍተዋል። እኩል አጥፍተዋል። ከዛም ደግሞ አምላካችን አላሁ ስብሓን ወተዓላ የንስሐ ቃል አስተማራቸው። ከዛም ንስሐ ገቡ ያ ተውበት አደረጉ አዳምና ህዋን እኩል ስላጠፉ እኩል ተውበት አደረጉ። ከዛም አምላካችን አለ ሱብሃነሁ ተዓላ ይቅር አላቸው እንጂ የወንድና የሴት ኃጢያት ራሱ እኩል አይደለም። የሚገርመው ነገር ማለት ነው እንዴ! እና እንደው አይሁዶቹ ራሱ እኮ ሴት ያላደረግከኝ እኮ ተመስገን እኮ ነው የሚሉት። በነገራችን ላይ የህዝበ ክርስቲያኑ ደግሞ የአይሁድ የሚያምንበት ችግሩ አይሁድ የአይሁድ ፈጣሪ ሌላ ነው። የክርስቲያኖቹ ፈጣሪ ደግሞ አይሁዳዊ ዜጋ ነው። ይህ ነው የሚያለያያቸው እንጂ የእንትኑ በታሪክም ሆነ በመጽሐፍት ደረጃ የአይሁዶቹን እምነት ነው ህዝበ ክርስቲያኑ እየተከተለ ያለው በሚገርም ሁኔታ ማለት ነው። ስለዚህ መጥ እስልምና ሴትን ይጨቁናል የሚል ክርስቲያን አፖሎጂ ከመጣ ቴሌቪዥን ላይ ያየሃትን አርቲስት አይተህ አይደለም የምትሞግተን፣ መጽሐፍ ቅዱስ ላይ ያለችውን ሴት ነው የምንሞግታት። አምለካችን አላህ Subhanahu Wa Ta'ala ሙስሊም ሴቶች ሙስሊም ወንዶች ብሎ ነው የሚጠራው። እስኪ ክርስቲያን ሴቶች ክርስቲያን ወንዶች ይችላል እንዴ? መጽሐፍ ቅዱስ ላይ የለም እኮ። ኦኬ ከሴትም ሆነ ከወንድም ስራው መልካም የሆነ ነው። በእምነት ደረጃ ወንድና ሴት እኩል ነው። በነገራቸው ለበስ ልብና በአፈጣጠር ደረጃ በጉልበት ወይም በእውቀት ሴትን ወንድ ልትበልጠው፣ ወንድ ሴትን ሊበልጠው ይችላል። ያኒ እንትናቸው ነው ናቸው ነው ነገር ግን በእምነት ደረጃ እምነቱ አምላካችን አላህ Subhanahu Wa Ta'ala የሴትና የወንድን እምነት አይቶ ነው ያኔ አማኝ የምንባለው በእምነ በእምነታችን ነው። ሴት ልጅ እንደውም እንደ እስልምና ሸሪዓ ሴት ልጅ ከወንድ ሰባ አምስት በመቶ አዛኝ ናት። የወንድ እዝነት ሀያ አምስት በመቶ ነው የሚባለው እንደ እስላሚክ ሸሪዓ። እንደ እስላሚክ ሸሪዓ ሴት ልጅ እዝነቷ ሰባ አምስት በመቶ ነው። ያኔ እናት የሆነችውም ለዛ ነው

ኦኬ የራሷ ኃላፊነት ተሰጥቷታል። የእናትነት ኃላፊነት፣ የሚስትነት ኃላፊነት ተሰጥቷታል። ባሏን እንድትረዳ ኃላፊነት ተሰጥቷታል። ይህንን አምላካችን አለ ሱብሃነሁ ወተዓላ ያኔ በተፈጥሮ የሰጠንን ፈጣሪ የሰጠንን ተቃውሞው እነዚህ በየቦታው በየአደባባዩ የሚወጡ ሴቶችን ክርስትና የፈቀደላቸው አስመስለው የሚሞግቱን። ስለዚህ የምንሞግተው ሚዲያ ላይ ያየሃትን አርቲስት አይተህ በመጣው አይንህ አይደለም ፊልም ላይ ፊልም ላይ በቁምጣ የምትመናቀር ሴት፣ ፀጉሯ ነስነሳ የምትዘፍን ዘፋኝ አይተህ መታህ አይደለም የምትሞግተኝ። ስለዚህ እስልምና አልሐምዱሊላሂ ረብል ዓለሚን ለህዝብ የተሻለ ህይወት ነው የመጣው ነው የተባለው። ሴት ልጅ ከሌላው አንፃር የተሻለ ህይወትን መልካም አድርጉ፣ መልካም ነገር አድርጉ። ኦኬ ቻውዬ ዛህራ ማለች ታወራችኋለች። እኔ ያው ትንሽ ነው እንትን የምለው ልሄድ ነው መዳይ እሺ፣ አንድ አንድ ጥያቄ እስቲ ጂቋ በትንሹ አንድ አንድ ቦታ ላይ አንብብልሽ። ለምሳሌ አንድ ቦታ ላይ አንብብልሽ ኢየሱስ ክርስቶስ ራሱ አምላክነቱን የገለጸበት ብዙ መንገድ አለ። ነገር ግን ምንድነው አምላክነቱን አትበላ አምላክነቱን አትበል አምላክነቱን የገለጸበት አትበል ኢየሱስ ክርስቶስ ቻው ቻው ያልሆነ ነገር አታውራ፣ ያልሆነ ነገር አታውራ። ኢየሱስ ክርስቶስ የመጣው ህዝብን ሊያስገባ ነው እንዴ? ኢየሱ ክርስቶስ ምንድነው ያለው የነብያትን ህግ ልሽር አልመጣሁም አይደል ያለው። መጥምቁ ሀንስ ነብይ ነው። መጥምቁ ሀንስ ምን ብሎ ነበር ሲያስተምር የነበረው ልሽር አልመጣሁም አለ። ያው እኮ ልሽር አልመጣሁም ነው ያለው። በዛ መልኩ መጥምቁ ዮሐንስ ምንድን ነበር እያለ ያስተማረው? መንግስተ ሰማያት ቅርባለችና ንስሐ ግቡ እያለ ነበር ሲሰብክ ነበረው። ኦኬ፣ ሄሮድስ መጥምቁ ዮሐንስን እንደያዘው በሰማ ጊዜ ኢየሱስ ሸሽ ሄሮድስ እንዳይገድለው ፈርቶ ማለት ነው። ኢየሱስ ሸሽቶ በገሌላ አካባቢ ሲኖር ሳለ መጥምቁ ዮሐንስ እንደሞተ ሲሰማ ኢየሱስ ክርስቶስ ምን አለ? መንግስተ ሰማያት ቅርባለችና ንስሐ ግቡ አለው። ስለዚህ ኢየሱስ ክርስቶስ ሰዎች ንስሐ ገብታችሁ ወደ እግዚአብሔር ተመለሱ ሊል የመጣ እንጂ እሱ አምላክ ነው አምላክ ነው ያሳየናል። ኢየሱስ ክርስቶስ አይኮን። የዕብራውያን ጸሐፊ አዳም ዕብራውያን ጸሐፊ 7:14 ላይ ጌታችን አይሁዳዊ አይደለምን ብሏል። ኢየሱስ ክርስቶስ ከእስራኤላውያን አባቶች የተመረጠ አይሁዳዊ የሃይማኖት ሰው፣ የነቢያትን መንገድ ሊያስፈጽም የመጣ ነው ግን መጨረሻ ላይ ባይሳካለትም ማለት ነው። ስለዚህ ፈቃድነቱን ምናምን አይባልም። ምክንያቱም ፈጣሪ አንድ እግዚአብሔር አለ ነው የሚለው። ቆይ አዳምጥ። ጳውሎስ ምን ብሏል? አንድ እግዚአብሔር አለና ነው ያለው። ምን አለ ነው ያለው? አንድ እግዚአብሔር አለና ብሎታል ጳውሎስ በግልጽ አማርኛ። ኢየሱስ ክርስቶስ እግዚአብሔር እንዳልሆነ በጻፋቸው አስራ ሦስት ደብዳቤዎች ላይ በአንኩሮት የመጀመሪያው ምዕራፍ ላይ እንግዲህ፣ ደብዳቤ ስትጽፍ ሁለት ገጽ ደብዳቤ ልትጽፍ ትችላለህ፣ ወይም ብዙ ደብዳቤ ብዙ መስመር ብዙ አንቀጽ ያለው ደብዳቤ ልትጽፍ ትችላለህ። የደብዳቤው ዋና ሀሳብ የደብዳቤው መጀመሪያ ላይ ነው የምትገልጸው ኦኬ ጳውሎስ የደብዳቤዎቹ መጀመሪያ ላይ የመጀመሪያው ምዕራፍ ላይ ኢየሱስ ክርስቶስ እግዚአብሔር እንዳልሆነ አንኩሮስ ሰጥቶ ፎከስ አድርጎ ያስተማረ ሰው ነው። ምክንያቱም ጳውሎስ አግዳዊ ነው። ከእግዚአብሔር ከአባታችን ያለ ከእግዚአብሔር ከኢየሱስ ብሎ አላለም፣ እግዚአብሔር ብሎ አላለም። ስለዚህ ኢየሱስ አምላክ ነው፣ ኢየሱስ እግዚአብሔር ወልድ ነው የሚለው ይሄ የሐሰት ትምህርት ከሐዋርያት ያልተገኘ ነው። ለምሳሌ አንድ ይሄ እንድትታዘብ የምፈልገው የአቆብ መልእክት የሐዋርያው ያቆብ ያላ ሰላም በሐዋርያው ያቆብ ላይ ይሆንና ምንድነው ያለው? የአቆብ መልእክት ምዕራፍ አንድ ቁጥር ሀያ ሰባት ከ6 ጀምሮ ስታነበው እንደዚህ ይላል። አምልኮ ለእግዚአብሔር አብ ይላል። አምልኮ ለእግዚአብሔር ወልድ የሚል ሽታውን አታገኙም። አምልኮ ለእግዚአብሔር ኢየሱስ የሚል ሽታውን አታገኙም። በሚገርም ሁኔታ ዘዳገ ይህችን ብቻ ዘዳግም አስር ሃያ ላይ እግዚአብሔርን ፍራ፣ እግዚአብሔርን ማምልክ፣ በስሙ ማል ይላል። ሕዝቤ በኢየሱስ ስትምል ነው የምትውለው፣ በሚካኤል ስትውል ነው የምትለው፣ በማርያም ስትውል ነው ምትለው። ማርያም እና ኢየሱስ ፍጡር ናቸው። መላእክቶች ምና ገብርኤል መላእክ ናቸው፣ ፍጡር ናቸው። እግዚአብሔር በስሙ እንድትምል ነው እንጂ እንኳን የፈለገው በፍጡር በመላእክ በነቢይ እንድትምል እንኳን አይፈልግም። እናንተ በማንን እንኳን በማል እንዳለባችሁ ራሱ አታውቁም። ሐዋርያት በኢየሱስ አልማሉም። ሐዋርያት በኢየሱስ እንድትምሉ አልሰበኩም። እግዚአብሔርን አምልኩ እግዚአብሔርን፣ አሁን ለምሳሌ ጳውሎስ ምንድን ነው ያለው? የሐዋርያ ስራ ላይ ጳውሎስ ለእግዚአብሔር እንደዘመረ ተቀምጧል። አንደኛ ሁለተኛ ጢሞቴዎስ ምዕራፍ አንድ ቁጥር ሦስት ላይ የማመልከው እግዚአብሔር ብሏል ጳውሎስ፣ እንጂ ፓውሎስ ለኢየሱስ አልዘመረም፣ ኢየሱስን አላመለከም። ስለዚህ ኢየሱስ አምላክ ነው የሚል ነገር አታምጣ፣ መጽሐፍ ቅዱስ ላይ ሌለ ማለት ነው። ይህን የመሰረት ዘሐራ ማዳም ጋር ነው፣ ቀጥሉ

እሺ፣ ሲመጣ ታወሪዋለሽ። እሺ፣ አሁን የለም ሁሴን። እሺ፣ በእናትሽ በጣም አስፈላጊ ነገር ነው ሐቂቃ። እ እኮ ሁሴን የለም። አማዬ፣ ምን እናድርግ? ሁሴን የለም። ይሄን ለምሳሌ በላይ ሄዳ ሲመጣ እሺ ምን መሰለህ እዚህ ምድር ላይ ለምሳሌ ነቢያቶች ከእግዚአብሔር ዘንድ ለምሳሌ በመንፈስ ቅዱስ አማካኝነት ሲያገለግሉ የነበሩት ብዙዎች አሉ ጉዞች ነገር ግን ነገር ግን እዚህ ጋር ማንም ማንም እኔ እውነትም ህይወት መንገድ ነኝ ብሎ የተናገረ የለም አብ በእኔ ውስጥ አለ እኔም በአብ ውስጥ አለው ብሎ የተናገረ ደፍሮ የተናገረ የለም ብዙ ቦታ ደግሞ እኔ ለአድን መጣው እንጂ ሊፈርድ አልመጣውም እያለ ተናገር የለም። መጣው የሚለው ቃል መጣው የሚለው ቃል እንደገና ደግሞ እኔ በአብ ውስጥ አለ አብን በእኔ ውስጥ አለ የሚለው ቃል አንድ ሰላሳ ሁለት ቦታ እየሄድክ ነውና አንዱን አንሳውና፣ ከዛ በኋላ ይሄ የኢየሱስ ክርስቶስን አምላክነት ያስይዘን። ቆይ የኢየሱስ አምላክ ነው ብለህ ነው። ባይብሉን ሙሉ ባይብሉን ሙሉ የምናነብ ከሆነ አንድም ሰው ምንም ይዞ አይሄድም። አሁን ነጥብ በነጥብ እናውራው ከፈለክ ማለት ነው፣ ችግር የለውም። አንተ አሁን ኢየሱስ አምላክ ነው ብለህ ታምናለህ? ያ ነጥብ በነጥብ ካላወራን ማለት ነው እኔም የራሴን ሐሳብ ጠቅስና ከዛ ብዙ የባይብል ጥቅሶችን አመጣለሁ፣ ኢየሱስን አምላክ አይደሉም ለማለት። አንተም እንደዚሁ ብዙ እንደዚሁ ታመጣንና ከዛው የተለያዩ ድንግርግር ያለ ነገር ነው። ግን ነጥብ በነጥብ ካወራን ማለት ነው አሁን አንተ የምታነሳቸውን ጥቅሶች ምንድናቸው የሚለውን ነገር እናያለን ያለን፣ ከዛ እኔም የማነሳቸውን ጥቅሶችን ምን ያለን። ግን አሁን አንተ ኢየሱስ ክርስቶስ አምላክ ነው ብለህ የምታነሳ ከሆነ ከመጀመሪያ ከሱን ጀምር የመለኮትነት ኢየሱስ ክርስቶስ መለኮትነት አለው ብለህ የምታስብ ከሆነ ማለት ነው። ከዛ እንጀምርና ከዛ በኋላ ቀጣይ ቀጣይ እያደረግን እንሄዳለን። ለምሳሌ ጥያቄ አንድ ሙስሊም ጓደኛ ነበረኝ እና መከላከያ ውስጥ ነበረ አምስት ዓመት ረመዷን አይጾምም እና አሁን ያለውን ሊጾም ፈልጓል። ግን እስከዛሬውን የአምስት ቻለ ቀዷ ያውጣ በቻለው ጊዜ ከረመዳን በኋላ። እኛ ቆራሩ ተቻለ ቀዷ ያውጣ። መልካም ያው ቀዷ ማውጣት ነው። ካልጾመስ እንትን መክፈል ቢያስፈጥር ይሆንለታል የጾመኞቹን ቀዷ ነው ያለው። ወጣት ሰው ከሆነ ቀዷ ማውጣት ነው ያለበት። ማውጣት ብቻ ነው። በ ሰትይላ ወዓለይኩም ሰላም ወራህመቱላሂ ወበረካቱህ እሺ ጋይስ እንግዲህ ከኔ ጋር ትቀጥላላችሁ። ሰው ከዚህ በኋላ ሁዙ እስኪመለስ ድረስ የፈትዋ ጥያቄ መጠየቅ አይቻልም ፈትዋ ነክ ነገር ካጠየቁ ኮምፓራቲቭ ላይ ጥያቄ ያለው ማንኛውም ክርስቲያን ካለ ገዝ ትመላክ ትችላለህ። ክርስቲያኖች ካላችሁ እስልምና ላይ ጥያቄ ካላችሁ ግልጽ ያልሆነ ሚውት አድርገህ ግን ጥያቄው እስልምና ላይ በክርስቲያኖች የሚነዛ ከሆነ ብቻ ነው። እሺ ክርስቲያኖች የሚያነሱ ጥያቄ ነገር ካላችሁ ገዝ ትመላክ ትችላላችሁ ሁላችሁም አንዴ ከላይ ሁሱን ፎሎ አድርጉት። ፎሎ ያላረጋችሁ ካላችሁ ሁሱን አምስት መቶ ሺህ እናስገባው እስኪ። ሶስት ሺህ ሰዎች አላችሁ። ሶስት ሺህ ሰዎች ሁሱን ፎሎ አድርጉት እና በቅርቡ አምስት መቶ ሺህ እናስገባዋለን። በረከላሁ ፊቁም። እኔ ፖስት ማድረጋችሁ ቪዲዮዎች አሉ እነዚያን ቪዲዮዎችን ምን ገብታችሁ ሪፖስት አድርጉ። ፎሎ ካላረጋችሁ ፎሎ አድርጉ። ምናልባት ግን አንድ ነገር ለሙስሊሞች ሪኮመንድ ላደርጋችሁ ለእናንተ አንድ ዌብሳይት ልስጣችሁ። ይሄ ዌብሳይት ላይ ሁሌም እንግዲህ ስትጠየቁ ለማስረዳት ሌላ ሰው ጋር ከምትሄዱ እራሳችሁ ደግሞ እንድታስረዱ፣ ልክ ከላይ በኩል እንደሚናገሩት እራሳችሁ የምታስረዱበትን አንድ መካኒዝም ልስጣችሁ። እሺ፣ አሁን እዚህ ጋር የምትመለከቱት ነገር ሁሉም ጽሁፎች ናቸው፣ ሁሉም ማስረጃ ያላቸው ናቸው። እና ሌላ ጊዜ ስትጠየቁ ምንም ግር ሳትባሉ፣ ምንም ግር ሳይላችሁ፣ ልክ በቃ እንደሌሎቹ እንድታስረዱ አንድ ነገር ልስጣችሁ፣ ሊንክ ልስጣችሁ እና በዚህ ሊንክ ቴሌግራም ላይ ትገባላችሁ። ኮሜንት ላይ አስቀምጥላችኋለሁ። አንድ የሚሴጅ አተጻፉ ይሄን ሊንክ ትወስዳላችሁ። ካነበባችሁ በኋላ ማንኛውም ክርስቲያን ጥያቄ ሲጠይቃችሁ እናንተ ሁሱ ጋር መምጣት አይጠበቅባችሁም። ሌላ ኡስታዝ ጋር መሄድ ሳይጠበቅባችሁ ራሳችሁ ችላችሁ ማስረዳት ይችላላችሁ። ሊንኩን ኮሜንት ላይ እያስቀመጥኩላችሁ ነው። ኦኬ ኮሜንት ላይ እያስቀመጥኩላችሁ ነው። ይህን ሊንክ ኮፒ አድርጉ። አንድ የኮሜንት ብትቀንሱ ደስ ይለኛል። ይሄንን ሊንክ ውሰዱ ሁላችሁም፣ እዚህ ውስጥ ያላችሁ ሶስት ሺህ ሰዎች ኮሜንት ላይ እያስቀመጡ ኮሜንት ላይ ወይ አንዳችሁ ኮፒ ምናምን አርጉ፣ ፖስት ማድረገውን ኮፒ አድርጉና እናንተም ፖስት ምናምን አድርጉ። ኮሜንት ላይ ይሄንን ውሰዱና አርቲክሎች አሉ እዚህ ውስጥ አሁን ብዙ አርቲክሎች አሉ። ለምሳሌ ኢየሱስ አይመለክም ይላል። ኢየሱስ አይመለክም። ከዛ በኋላ ነቢ ሙሐመድ ጃነት እነቢጋባ አያቅም ይላል ክርስቲያኖች ይላሉ። እንደዛ ነው። እስቲ ነካ ስናረግ ነቢ ሙሐመድ እኮ ጀነት ይሁን ጀሃነም የት እንደሚገባ አያውቅም እናንተ እንዴት ታውቃላችሁ? ይላል። እንደዛ እንዳልሆነ ይው ሐዲስ ዳኛ በሲላት አሳሂሃ በአልባኒ ላይ ዋና ሰይዱ ናስ የውም ልቅያማ ፈላፈክ ዋና አወሉ መየድ ቁሉልጀና የውም ልቅያማ ይላሉ። እኔ በትንሳኤ ቀን የሰው ልጆች ሁሉ አለቃ ነኝ፣ በዚህም ኩራት የለም አልኮራም። እኔ በትንሳኤ ረት ጀነት የምገባው የመጀመሪያው ሰው ነኝ ይላሉ። እኔ የመጀመሪያው ሰው ጀነት እገባለሁ ይላሉ። ስለዚህ እሳቸው ጀነት እንደሚገቡ በጣም እርግጠኛ እንደሆኑ ኦኬ በጌታ አምላካቸው ቃል ይኸው መልሱ ተቀምጠዋል። ሌላ ደግሞ እሱን የተከተለ ሰው ጀነት እንደሚገባ የውዛው ጋር ስልስላ ሰው አል ቡኻሪ ላይ ምንድን ነው የሚለው? አነቢ ሁሬረታ እና ረሱልላሂ ሰለላሰለም ቃል ኩሉ እመቲ የድኹሉን አልጀና ሁሉም ህዝቦች ጀነት ይገባሉ አሉ። ሁሉም ህዝቦች ጀነት ይገባሉ። ላ መን አባ ያስተባበለ ሲቃል ቃለ ያ ረሱልላሂ ፈመን ወመን የአቢ ማን ነው የሚያስተባብለው ሲባሉ፣ መን አጣ እኔ ደኸለ አልጀና እኔን የታዘዘኝ ጀነት ገባ፣ እኔን የታዘዘኝ ጀነት ገባ ይላሉ። ሰው እንደዚህ መልስ መስጠት ትችላላችሁ። ራሳችሁ ሰው ጋር ሳትሄዱ ሳትጨናነቁ ምናምን ራሳችሁ መላሽ ትሆናላችሁ። እና ሊንኩን ከታች በኩል እያስቀመጥኩላችሁ ነው። ብዙ ሜሴጅ ስለሚጻፍ እየተሸፈነ ነው እንጂ ሊንክ እየተቀመጠላችሁ ነው። ይሄ ብቻ አይደለም። በጣም ብዙ ጥያቄዎች ክርስቲያኖች ቲክቶክ ለሚያነሱት ለሁሉም መልስ ሰጥተናል። ሊንኩን ኮፒ አድርጉ። ኮፒ ታርጋላችሁ። ሊንክ መጀመሪያ ጫን ታረጋላችሁ። እሺ ሊንኩን ጫን ታረጉና ኮፒ ትወስዳላችሁ፣ ቴሌግራም ትሄዱና ቴሌግራም ትከፍታላችሁ። ኮፒ ያረጋችሁትን ቴሌግራም ለጥፋችሁ፣ እንደዛ ነው እንትን የምትሉት። ከዛ ሌላ ጥያቄም ከፈለጋችሁ አሁን እስልምና ላይ ምድር ምን አይነት ሼፕ አላት፣ ሰልመን አልበሉ ሲባል ኢየሱስ ቃልና መንፈስ ነው ወይ፣ የአላህ አላህ ረህመት የተፈጠረ ነው ወይ፣ እነዚህን ሁሉ ማንበብ ትችላላችሁ። የነቢዩ ንጽህና በተመለከተ አይታችዋል ይሄን ሁሉ አርቲክሎች ማንበብ ትችላላችሁ። ሳላስቶር ይሄው ባነ ምናት እየተለጠፈላችሁ ነው። ጥያቄ ከመቀበላችን በፊት አንድ ሳላስቶር የሚለው ለጊዜው ተውት፣ ማን ኮፒ ያደረገ እንደሆነ አላውቅም። ሳላስቶር ሳይሆን ይሄኛውን ማየር ኮምፕ የሚለውን ኮፒ ያድረጋችሁ አስቀምጡ። ወላዚኑ እናውላችሁ፣ ጆይን በሉ። ኦኬ ሌላ ጊዜ ደግሞ ጥያቄ ስትጠየቁ ባጭሩ እዚህ ጋር መታችሁ እዚህ ውስጥ ፈልጋላችሁ። ጥያቄ የመስዋቱ ልጅ ማ ነው። አሁን ክርስቲያኖች የሚያነሱት እስማኤል ነው የታረደው፣ ለእርድ የቀረበው ወይስ ደግሞ አን ሱራ ለመስዋዕት የቀረበው ማን ነው? አይሻን በተመለከተ ሁሌም ክርስቲያኖች የሚያዝጉት ባይዘይ አይሻ ዘጠኝ ዓመቷ ነው ምናምን እያሉ ሁሌም እናንተን ያዝጋሉ። ይህ ስለ አይሻ የአይሻ እድሜና እውነታው ክፍል አንድ የአይሻ እድሜና እውነታው ክፍል ሁለት የአይሻ እድሜና እውነታው ክፍል ሶስት አይታችኋል ጋይስ። ስለዚህ የአይሻ እድሜ ከሳይንስ አንጻር እንዴት ይታያል? ከታሪክ አንጻር እንዴት ይታያል? ሳላስቶር የሚለውን ለምን ኮፒ እንደምታደረጉ አላቅም። ታች ላይ አላችሁ። አሩ ነው እሱ የቪዲዮ ነው። ከቻላችሁ ማሄር ኮምፕ የሚለውን ጋይስ፣ ማን ነው ኮፒ ያደረገው? እሱን እሱን አይደለም ለጊዜው እ የቪዲዮውን ሳይሆን ዋናውን ቻናሉ ይሄኛው እኔ ፖስት ማድረግ ነው ይሄንን፣ ምክንያቱም አርቲክሉ አኒዌይ፣ ከዛ በኋላ ስለ አይሻ እድሜ አይሻ እኮ በአሻንጉሊት ትጫወት ነበር። ደግሞ ደማ ያነሳሉ ምንድነው ይሄ? እንዴት ይታያል? በአሻንጉሊት መጫወት ምንድነው ከእድሜ ጋር ይገናኛል ወይ ምናምን የሚሉትን እንግዲህ ፖይንቶችን እዚህ ላይ ታገኛላችሁ። ነብዩ አይሻ ለምንድን ነው ያገባት የሚለውንም ታገኛላችሁ። ታች ላይ የሚለጠፈው የተሳሳተ ሊንክ ነው። ሙስሊሞች አንዳንድ ሙስሊሞች እየለቀቁ ያሉት አሩ ነው። ለምን እንደሚለቁ ሳላስቶሪ የሚለውን አይደለም፣ ይሄኛው ነው። ማሄር ኮምፒላ አለ ኦኬ ማሄር ኮምፕ ይላል። እስከዚያው አርናንም ፎሎ አድርጉት። ክርስቲያኖች ደግሞ ጥያቄ ተጠይቃላችሁ፣ ተዘጋጁላችሁ። እሺ ሊንኩን ወስዳችኋል። ፒን ማድረግ አልችልም እዚህ ውስጥ። ይኸው እየለቀኩላችሁ ነው። ወይ ደግሞ እንደዚህ ታደርጋላችሁ። ምረው ማሄር ስፔስ አታረጉ ማሄር ኮምፕ፣ አንድ ለሶስት ማሄር ኮምፕ እችን የቴሌግራማችሁ ላይ የምትመጣላችሁ ስማ፣ የሶን ልከኛውም ማይክ አነሳም